በ23ት ሊቀ ሰማዕታት ቅዱስ ጊዮርጊስ በስመአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የቅዱስ ጊዮርጊስን ታሪክ እንጀምራለን። ጊዮርጊስ ማለት ኮከብ ብሩህ አረገወይን ፀሐይ ማለት ነው። ቶማስስ ዘልዳ ቢለው አገሩ ልዳነው ነው። አባቱ ዘሮንቶስ ይባላል በልዳ መሳፍንትነት ተሾሞ ይኖር ነበር። እናቱም ቴዎብስታ አቅሌስያ ትባላለች። ማርታ ድሲያ የሚባሉ እህቶች ነበሯት። አስር ዓመት ሲሆነው አባቱ ሙቶ ሌላ መስፍን ተሾመ። ደግ ክርስቲያናዊ ነበርና ከቤቱ ወስዶ እያስተማረ ያሳደገው። እርሱም ፈረስ መጋለብ ፣ ቀስት መወርወር ለመደ። ነገር ግን ጦር ሜዳ ወጥቶ ከጠላቶቹ መኻል ገብቶ እኔ የክርስቶስ ወታደር ጊዮርጊስ መጣሁባችሁ ሲላቸው ደንግጠው ይሸሹ ነበር። እንዲህ እያለ አድጎ ሃያ አመት ሲሞላው መስፍኑ የአስራ አምስት አመት ቈንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኑር ብሎ ድግስ ሲያስደግስ ዳስ ሲያስጥል ጌታ ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነብስ ወሰደው። ርሱም ሀዘኑን ጨርሶ ወደ ቤሩት ሄደ። ይህች ቤሩት በኢያሪኮ ዳርቻ ያለች ቅጥሯ ሰፊ አምባዋጽኑ የሆነች ሀገር ናት። ሰዎቿ ግን እግዚአብሔርን የማያውቁ ድራጎንን የሚያመልኩ ነበሩ። ድራጎንም እንደ ንስር ሁለት ክንፍ፣ እንደ ፍየልም ጽሕም፣ እንደ አንበሳ ፈርጣማ ክንድና እግር፣ እንደ ዘንዶም ጅራት ያለው አንገቱ እንደ ሰገኖ የሰገገ ጥርሱ እንደ አዞ ጥርስ የረዘመ ታላቅና አስፈሪ አውሬ ነው። ሲርበው ባህር ውስጥ ያሉ እንስሳትን በአየር ያሉ እንዲሁም አእዋፍትን በዱር ያሉ እንስሳቱን አራዊቱን በትንፋሹ እየገደለ ይበላ ነበር። በዚህም ምክንያት ሕዝቡ ሴት ሴት ልጆቻቸውን እየገበሩለት ይኖሩ ነበር። ልጆቻቸውን ሰጥተው ቢጨርሱ ሹሙን ልጆቻችንን ሰጥተን ጨረስን ሚስቶቻችንን እንዳንሰጥ ያለ እነርሱ መኖር አይቻለንምና፣ ካልሰጠነው ደግሞ ይፈጀናል። ስለዚህ ወደ ሌላ ሀገር እንሄዳለን አሉት። እኔም ልጄ እንሰጣለው፣ አገራችሁን ትታችሁ አትሂዱ አላቸው። ጊዜው ሲደርስ የሹሙን ልጅ ወስደው ከግንድ አሰሩለት። ቅዱስ ጊዮርጊስ በዚያ ሲያልፍ የልቅሶዋን ድምፅ ሰማ። ምን ሆነሻል? አላት። ለአምላካችን ለደራጎን ተሰጥቼ ነው አለችው። አምላካችሁ ወዴት አለ አላት። ምግቡን ሊፈልግ ሄዷል፣ ከመጣ ይተናኮለሃልና ፈጥነህ ሂድ አለችው። እርሱም እኔማ ምን ኃይል አለኝ፣ ከኔ ጋር ያለው ግን እርሱ ያሸንፈዋል አላት። ይህንንም ሲነጋገሩ ደራጎን ምድሪቱን እያናወጸ መጣ። ሊበላው ቢቀርብም ስመ እግዚአብሔር ጠርቶ ቢያማተብበት በላዩ ያደረ ሰይጣን እንደ ጉም ተኖ እንደ ትቢያ በኖ ጠፋ፣ ኃይሉም ደከመ። አንገቱን በታሰረችበት ገመድ አስሮ እርሷን የጎተት ሽያዥ ብሎ እርሱ በፈረስ ሆኖ ከተማ ደረሱ። ሕዝቡም ሊያስፈጀን ነው ብለው ይሸሹ ጀመር። አጽናንቶም መለሳቸው። አምላካችንን ለምን አመጣህብን አሉት። ይህ ራሱን እንኳ ማዳን አልተቻለውም፣ እንደ ምን አምላካችሁ ይሆናል አላቸው። አምላካችንን አንተውም አሉ። እንግዲህ ካልተዋችሁማ ለቅቄ አስፈጃችኋለሁ አላቸው። ይህ ሳይሁን ባይሆን ከገደልከው በአምላክህ እናምናለን አሉት። ከከተማ አውጥቶ በጦር ወቅቶ ገደለው። ይህን አይተው በእግዚአብሔር ስም አምነው ወደ እርሱ ተጠምቀዋል። አውሬውን ከገደለበትና ከመሃል ከተማ ሁለት አብያተ ክርስቲያን ሰርተዋል። በዚህ ጊዜ የፋርሱ ንጉሥ ድዲያኖስ ሰባ ነገሥታት ሰብስቦ ሰባ ጣዖታት አቁሞ ይሰግድና ያሰግድ ነበር። የአባቴን ምስፍና ተቀብዬ ልምጣ ብሎ እጅ መንሻ ይዞ ብላቴኖቹን አስከትሎ ወደርሱ እርሱ ቢሄድ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ብሎ አውጆ ሕዝቡም ለጣዖት ሲሰግዱ አገኘ። ለአምልኮተ እግዚአብሔር ቀናኢ ነውና አዘነ። ወርቅ ብሩን ለነዳያን መጽቶ ብላቴኖቹን አሰናብቶ ነገስታቱ ከተሰበሰቡበት ገብቶ አነ ውእቱ ክርስቲያናዊ ዋአምን በእግዚእየ ኢየሱስ ክርስቶስ አለ። ድዲያኖስ ሶስት ዓመት ሙሉ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ሲል እንዲህ ያለኝ አንድ ስንኳ የለም አለ። ለመሆኑ የማን ልጅነህ አለ። አገርስ ወዴት ነው አለው። ከኔ ጋር ምን ሕብረት አለህና አባቴን፣ ሀገሬን ትጠይቀኛለህ አለው። ሌሎች ያውቁት ነበርና የዞሮንቶስ መስፍነ ልዳ ልጅ ነው አሉት። አንተማ የኛነ በአስር አህጉር ላይ እሾመሃለሁ የኔን አምላክ አጵሎንን አምልክ አለው። ሹመት ሽልማት ላንተ ይሁን እኔ ግን አምላኬ ኢየሱስ ክርስቶስን በቼም አልክድም። ተቆጥቶ በእንጨት አሰቅሎ ስጋውን በመቃጥን አስተፈተፈው። ረጃጅም ችንካሮች ያሉበት የብረት ጫማ አጫምቶ ሂድ አለው። ችንካሮቹ እግሮቹን በሳስተው ወጡ፣ ደሙ እንደ ውሃ ፈሰሰ፣ አጥንቱም ደቀቀ። መሄድ አቅቶት አጎንብሶ ሄዷል። ቅዱስ ጊዮርጊስም ይህንን ከሃዲ እስካሳፍረው ድረስ ነብሴን አትውሰድ ብሎ ወደ ጌታ አመለከተ። ቅዱስ ሚካኤልንም ልኮ ፈውሶታል። ሄዶ አፈር ኦ እልሞ አለው። በሰባ ችንካር አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በወዱ ላይ የደንጊያ ምሰሶ አሳስሮ እንዲያንከባልሉት አደረገ። የማይሞትም ሆነ። ስጋውን በመጋዝ አስተልትሎ ጨው ነሰነሰበት። ስጋውም ተቆራርጦ ወደቀ። ከዝግ ቤት ትተውት ሄዱ። በመንፈቀ ሌሊትም ጌታ በእጁ ዳሶ አስነስቶ ገና ስድስት ዓመት ስለ ስሜ ትጋደላለህ፣ ሶስት ጊዜ ትሞታለህ አለው። በአራተኛውም ታርፋለህ ብሎታል። ሲነጋም ከንጉሱ ሄዶ አንተ ካሃዲ ይሄው ውፈር አምላኬ አዳነኝ፣ አለው። በስራይ በጠንቋይ የሚያቸንፍልኝ ባገኝ ቤቱን በወርቅ መላለታለሁ አለ። አትናቴዎስ የተባለ መሰሪ መጥቶ ንጉሱ ሺህ አመት ንገስ፣ ጠላትህ ይደምሰሳለው። በምን አውቀዋለሁ አለው። ላምም አስመጥቶ በጆሮዋ ቢያንሾካሽክባት ከሁለት ተሰንጥቃለች። ለጊዜው እርሱንም እንዲህ የሚያደርግለት መስሎት ደስ አለው። ሆድ በጥብጦ አንጀት ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣን ደግሞ ሰጠው። ስመ እግዚአብሔርን ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ አሸብርቆ ተገኝቷል። ጠንቋዩ ማረኝ ብሎ ከእግሩ ወድቋል። መመለሱን አይቶ የቆመባትን መሬት በእግሩ ረግጦ ውሃ አፍልቆ ወደ ጌታ ቢያመለክት ሐዋርያው ቶማስ በአካለ ነብስ መጥቶ አጥምቆት ጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። እሱን ግን በመንኮራኮር አስፈጭቶ ከጥልቅ ጉድጓድ ጥሎት ደንጊያ አትሞበት ተመለሰ። ጌታ የተፈጨ ሥጋውን በእጁ ዳሶ መንፈሱን መልሶ አንስቶታል። እግረ መንገዱን አሕዛብን እያስተማረ ከንጉስ ቀረበ። አንተ መስት እፈር አምላኬ ከሞት አነሳኝ አለው። ተበሳጭቶም በብረት አልጋ አስቸንክሮ ከበታቹ እሳት አንድዶበታል። እሳቱም ደሙ ቢንጠባጠብበት እልም ድርግም ብሎ ጠፍቷል። ከዚህ በኋላ ክርስቶስ አምላኬ ነው ትላለህ ምን ታደርግ ታሳይናለህ አሉት። የለመለሙትን እጽው አድርቆ የደረቁትን አለምልሞ ከሞቱ አራት መቶ ሰላሳ ዘመን የሆናቸው ሙታንን አስነስቶ አሳይቷቸዋል። በረሃብ በጽም ይሙት ብሎ የሚላስ የሚቀመስ ከሌላ ት ደሃ መበለት ቤት እንዲታሰር አዘዘ። ከምሰሶም ጋር አሰሩት። ራበይ አብይኝ አላት። የምትሰጠውም ብታጣ ወደ ደጅ ወጣች። ስትመለስም የታሰረበት ምሰሶ ለምልሞ 15 ክንድ ያህል ከጣራው አልፎ ካጠገቡ እንጀራ የተመላ መሶብ ተቀምጦ እህሉ ዘይቱ በየዕቃው ሞልቶ አገኘች። ናሁ አምላከ ገሊላውያን ተመሲሎ ሰብአ ወረደ እምሰማይ ወወአ ውስተ ቤቴ እንዳለች፣ የገሊላውያን አምላክ ሰው መስሎ ከሰማይ ወርዶ ከቤቴ ገብቷል አለች። አገልጋዩ እንጂ ርሱን አይደለውም አላት። ጆሮ የማይሰማ ፣ ዓይኑ የማያይ ፣ አፉ የማይናገር አንካሳ ልጅም ነበራት። ሰው እንዳያየውም ሸሽጋ ታኖረው ነበር። አምጥታም ጭኑን ብታስነካው አይኑ በርቷል። ጌታዬ፣ ጆሮውንም አፉንም እግሩንም ፈውሰው አለችው። ይህ ጊዜው ገና ነው አላት። እርሱንም ቅዱስ ሚካኤል ከእስር ፈትቶ መበለቲቱን ከነ ልጇ አጥምቆ እያስተማረ ወደ ንጉሱ ተመለሰ። ንጉሡ ድዲያኖስም የሚያደርገው ጠፋው። በመንኰራኩር ፈጭታችሁ ደብረ ይድራስ ወስዳችሁ በትኑት አለ። ፈጭተው ወስደውት በዚያ ቢበትኑት ሥጋው ያረፈበት ሳር ቅጠሉ ድንጊያውም እንጨቱ ሁሉም ጊዮርጊስ ቅዱሱ ለእግዚአብሔር ጊዮርጊስ ቅዱስ ሰማቱ ለእግዚአብሔር እያሉ አመስግነዋል። ጌታም ሦስተኛ ከሞት አንስሶታል ጭፍሮቹን ተከትሎ አምላኬ ከሞት አዳነኛ አላቸው። ደንግጠው ከእግሩ ስር ወደቁ። መሬቱን ከእግሩ መትቶ ውሃ አመንጭቶ ቅዱስ ዮሐንስ አጥምቋቸዋል። ከዚህ በኋላ ንጉሡ ልሹምህ፣ ልሸልምህ ለአጵሎን ስገድ አለው። ከሾምከኝማ ሌላ ምንሻለው? እሺ እሰግዳለሁ አለ እንግዲያስ እስከ ዛሬ ባስከፋሁ ይቅር በለኝ ብሎ ከእልፍኝ አስገብቶ ወጣ። ንግስቲቱ አለ እስክንድርያ ትባላለች። ስመ እግዚአብሔር ጠርቶ ሲያመሰግን ሰምታ ምን ማለት ነው? አለች። ይህን ምክንያት አድርጎ አስተምሮ አሳምኗታል። ሲነጋም ጊዮርጊስ ለአጵሎን ሊሰግድ ነውና ከአደባባይ ተሰብሰቡ ተብሎ አዋጅ አስነገረ ያቺ መበለት ልጇን አቅፋ አሰት ይሁን ጊዮርጊስ ለአጵሎን አይሰግድም እያለች ታለቅስ ነበር ልጅሽን ከዚህ አኑሪው አላት አኖረችውም ተነስተ መልእክቴን አድርሳለው ተነስቶም ቆመ ከቤተ ጣዖት ገብተህ አጵሎንን የክርስቶስ አገልጋይ ጊዮርጊስ ይጠራሃል ብለው አለው ሄዶ ቢጠራውም አሌሊተ ወይ ሊተ እያለ እየ ጮኸ ህፃኑን ተከትሎ መጥቶ ከፊቱ ቆመ። ህፃኑም በዚህ አጋጣሚ እግሩን፣ ጆሮውን፣ አፉን ተፈውሷል። በውኑ አንተ አምላክ ነህን? አለው። ቢሰውልኝ ቢሰግዱልኝ እንጂ አምላክ አይደለሁም አለ። እንግዲያስ ዳታንንና አቤሮንን የዋጠች ምድር ተዋጥህ አለው። ምድር አፏን ከፍታ ውጣዋለች። ንጉሥ እንዲያደንቁለት የሰበሰባቸው ሁሉ የሚያደንቁበት ቢሆን ልብሱን ቀዶ እንደ እብድ እየለፈለፈ ከልፍኙ ገባ። ንግሥቲቱ ምን ሆን ካለችው፣ እንዲህ አደረገብኝ አላት። እኔማ እንጂ ነግሬሃል ነበረ። ምን ጊዮርጊስን እስከ ዛሬ ያሰቃየኸው አይበቃኸም? ምን ትምህርቱን ሰምተ ታምራቱን አይተ ተክፋትህ አትመለስምን? አለችው። ጸጉሯን ይዞ እየጎተተ ወስዶ ከነገስታቱ ፊት አቁሞ ፍረዱኝ አላቸው። ትቀጣሉት እርቃኗን አሰቅሎ በሰይፍ አስመትቷት ደሟ ጥምቀት ሆኗት በሰማዕትነት አርፋለች። ትምህርቱን ሰምተው ታምራቱን አይተው ያመኑ በሺህ የሚቆጠሩ ነበሩ። እነርሱንም በሰይፍ አስመታቸው! እነርሱም በሰይፍ ሊቀጡት ይዘውት ሲሄዱ መከራዬን፣ ስቃይን ተቀብለህስ ከሆነ በኤልያስ ቃል ከሰማይ ወርዳ ጠላቶቹን የበላች እሳት እኒህን አላውያን ትብላቸው ብሎ ወደ ጌታ አመለከተ። ወዲያውም ንጉሥ ግብር አግብቶ ከአዳራሽ ተገኝቶ ሲበላ ሲጠጣ እሳት ከሰማይ ወርዳ ገለባብጣዋለች። ሁለተኛም ገሌን የጻፈ እንዲሁም ያጻፈ መታሰቢያዬን ያደረገ በስሜ ቤተክርስቲያንን ያነጸ በመከራ ሆኖ በስሜ የተማጸነ ሁሉ በስጋው ረዴትን በነብሱም ምህረትን የሚያገኝ ይሁን ብሎ ለመነ። በዚህም ጊዜ ሰማያት ተከፈቱ፣ ምድርም ተናወፀች ጌታ መላእክቱን ነቢያትን ሐዋርያትን አስከትሎ መጥቶ ሰላም ለከ ኦ ህሩዬ ጊዮርጊስ፣ ሰላም ለአንተ ይሁን፣ የለመንከ ሁሉ ይሁንልህ፣ አንተም እንጂ ሰባት ዓመት ሰብአ ነገሥታትን ታግለሃልና እንዲሁም ከማኅበረ ሰማዕት የሚመስልህ የሚስተካከልህ የለም ብሎ ተስፋውን ነግሮታል። ጭፍሮቹ ግን ይህን ሊያዩ እንዲሁም ሊሰሙ አልታደሉምና ከወደቁበት ተኝተው ያንኮራፉ ነበር። ቀስቅሶም የታዘዛችሁትን ፈጽሙ አላቸው። በሰይፍ መትተውታል። በመቱትም ጊዜ ደም ውሃና ወተት ከአንገቱ ፈሷል። ጊዜው ዘጠኝ ሰዓት ነበረ። ዕድሜውም ሀያ ሰባት ዓመት ነበር። ጌታም ስለ ሰባት ዓመት ተጋሎው ሰባት አክሊላት አቀዳጅቶታል። ቶታል የሰማዕቱ የቅዱስ ጊዮርጊስ ረዴቱ፣ በረከቱ፣ አማላጅነቱ፣ ተራዳይነቱ ከሁላችን ጋር ይሁን። ሰማዕቱ ቅዱስ ጊዮርጊስ በያለንበት ይጠብቀን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ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 ወለመስቀሉ ክብር ይቆየን።